እሳቸውን ማቀው ሰማኮ ቸርች ላይ ነው ስም ማቀው። ከዛ በኋላ እግዚአብሔር ድንቅ ነገር አደረገ፣ በነሱ ቤት ህይወት ውስጥ። ከዛ በኋላ ይሄ ቶታል ቸርች ላይ ቤተክርስቲያን ተከራየለን። በጣም ጥሩ ደግ ሰው ነበር፣ በማቀው ሰዓት ነው የማወራው። ከዛ በጣም አዛኝ ነው፣ ለሰው አዛኝ አዛኝ ነው፣ ደግ ሰው ነው። በቃ ይህች ሴት ጸጋ ብቻ ናት፣ ምንም አታቅም ምናምን የሚል ሰው ነው እና ያንን ቤተክርስቲያን የሶስት ዓመት ከፍሎ ተከራየለን ማለት ነው። እዛ ቤተክርስቲያን ውስጥ ጠርጎ እንትኑ ሜዳውን ጠርጎ ማን ነው ቤተክርስቲያኑን የተከራየለች? ዶክተር አብይ ዶክተር አብሽ። በደንብ ክሊር እንዲሆን ስለፈለግኩ ከዛ በኋላ እንደሱ ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን አይሆን ምንም ውስጥ አይል ያው ስራ ላይ ያየ ነበር ደፈር ብለሽ አውሪ ችግር የለውም ይሄ ፖለቲካ አይደለም የተደረገ ነገር አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን ከሱ ከመሆኑ በፊት ከሶስት ዓመት በፊት አንቺ ጸሎት አድርገሽ ነበር ከስድስት ዓመት ማለት ከሶስት ዓመት ስልሽ ምንድን ነው ጠቅላይ ሚኒስትር ከመሆኑ ከሶስት ዓመት በፊት ነው ከመሆኑ በፊት ትሆናለ ብለች ተናግረች። የሆኑ ነገሮች አለ እሱንም አያይዘች ነገር። ከዛ እሱኛ ቤተክርስቲያን ውስጥ መጣ፣ ጃስት ያን አደረገ። በጣም ዝቅ ብሎ አደራረጉን ብታዩት ትደነግጣላችሁ። እግዚአብሔር ምስክር ጠርጎ ወንበሩን አስተካክሎ ቤቱን አጽድቶ በቃ አንቺ ቀስ ብለሽ ሰርፕራይዝ ነው የተደረኩት፣ እውነት ለመናገር እግዚአብሔር አምላክ የባርከው ጌታ ኢየሱስ ክርስቶስ ዛሬ ንጸል ያለሁኝ እና ከዛ እግዚአብሔርም የዛን ቀን ነው ጌታም የተናገረው ፕራይም ሚኒስትር እንደሚሆን እግዚአብሔር ተናገረ። እግዚአብሔርም ደግሞ እንደተናገረው እግዚአብሔር አምላክ ተአምር ሰራ፣ አላሳፈራውም። መንፈስ ቅዱስ እግዚአብሔር የጠራው ሰው ነው ያምናለሁ። ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም፣ ማንም ምንም ቢል እግዚአብሔር የጠራው ሰው እንደሆነ ግን አውቃለሁኝ እኔ ምስክር ነኝ መቼም መስክሬ ቢባል እውነት እሱ ኢየሱስ ጠርቶታል ወይ ጌታ አለም ወይ ለዚህ ለንግስና የጠራውት ብለህ ብትጠይቀኝ አዎ ነው የምለው ምክንያቱም እኔ ቋሚ ምስክር ነኝ ከእግዚአብሔር ዘንድ እና ይሄ ሰው እግዚአብሔር የተናገረው ኢየሱስ ክርስቶስ ተአምር ሰራ ከዛ በኋላ ቤተክርስቲያናችን ውስጥ እንደውም በእሱ እግዚአብሔር ተናገረኝ አረሰው እሷ ቸርች ውስጥ ሽባ ይነሳል፣ እውር ይበራል፣ የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ መጣልን ጌታ ምስክር በጉባኤ ውስጥ አለ። ራሱንትም እግዚአብሔር ይህንን ያደርጋላል። እውነት እንደተናገረው ሽባ ይነሳ ነበር እዛ ቸርች ውስጥ። ቢኒ ምስክር ነው፣ ልጅ ሆኖ እኛ ቸርች ውስጥ ካሜራማን ነው። ተአምር ሆነ። ብታይ ሽባ ይዘላል፣ አይነስውር ይበራል። እውነት እውነት እኮ ነው የምነግርህ። በቃ እንዳለው እግዚአብሔር እንደተናገረው መስራት ጀመረ። ተአምር መሆን ጀመረ። ኢየሱስ በቃ ህዝቦችን ህዝቦች ወደ ክርስቶስ መፍለስ ጀመሩ። እንደ እውነትም እዚህ ኢየሱስ እዚህ ያለ እውር፣ ጆሮ የተደፈነባቸው ልጅ ሰዎች ጆሮአቸው ይከፈታል። ቢኒ ያለ እዚህ ጋር አይነ ስውር ይበራል። እና ቢኒ ላክልኝ ተአምራትና ድንቅ መሆን ጀመረ አልኩ። ድንቅ መሆን ጀመረ። እዛ ልጄ ነው ባይገርምሱ፣ ብስል ነው ብታዩ የልጅ አዋቂ ነው። እግዚአብሔር አምላክ ድንቅ ሆኖ መስራት ጀመረ እና ጌታ ኢየሱስ ክርስቶስ በዛች ቤተክርስቲያን ውስጥ በዛች ውስጥ ዶክተር አብይም በዛች በሰጠን ለም ነው። በቃ ሰዎችን ጠይቁ ባካችሁ። እንርዳት፣ እናግዛት፣ ችን ቤተክርስቲያን እናቁም ምናምን ብሎ ያ ተአምር ሆነ። እግዚአብሔርም አምላክ እንደተናገረው አላሳፈረውም፣ አነገሰው። ጌታ ዛሬ የሀገር መሪ ነው፣ ፕራይም ሚኒስትር ነው። እኛም ብዙ ነገር ሆነ፣ ብቻ ቪዲዮ ተለቀቀ፣ ብዙ ነገር ሆነ ምናምን ምናምን። እግዚአብሔርም በዚህ ብዙ ሰዎች አመኑ፣ ደግሞ እሱም በሱም ብዙ ሰዎች ነው ያመኑት። በነገራችን ላይ እንደ አንድ እንደውም ሰውዬ ከኤርፖርት ላይ ምናሉኝ አንቺ ነሽ ፕራይም ሚኒስትር ይሆናል ብለሽ ፕሮፌሲ ያመጣሽው አሉኛ። ወላሂ ወላሂ የአንቺን አምላክ ከተላለሁ ለሆነ ኢየሱስ እንደምከተል እንደዚህ የሚያደርግ አምላክ ነው። ትዚል እንዲሆን በጣም ህዝቡ ኤክሳይትድ ሆኖ ነበር። አለም ኤክሳይትድ ሆኖ ነበር። ለምን ኤክሳይትድ የተኮ ነው? ለምን እንደሆን ታውቃለህ? ጌታ ጠርቶት የመጣው ሰው ስለሆነ እኮ ነው። ኢየሱስ ስላመጣሁ ደግሞ ፕሮፌሲውም ተነገረ፣ ተለቀቀ እንደ ፕራይም ሚኒስትሩ ኢየሱስ የሚባል ጌታ ጠርቶት እንደዚህ ያደረገለው ሰው ነው ተብሎ ህዝቡ ሁሉ በቃ እንትን ማለት ጀመረ። ገብተዋል። አሁን እኮ ፕሬዚደንት ዶናልድ ትራምፕ እኮ በጌታ ያለ ሰው ናቸው አይደል? ኢየሱስን የሚከተል ነው። ጴንጤ ነው ምንም ማለት አይደለም። አያው ኢየሱስ ስሙ ይባረክ እና ግን ደስ የሚለኝ እነሱ በጣም ኦኬ አንዳንድ ነገሮች መቆጠብ አለብኝ እኔ ወይ እና ኢየሱስ ክርስቶስ ጌታ ነው። እና ለዚህ ፕሮፌሲ ማምጣቴን ለፕራይም ሚኒስትሩ እግዚአብሔር አምላክ ተናግሮት እንደነገሰ ኢየሱስን እንደተከበጌታ በኢየሱስም እንደተነገረለት እና ንጉስ እንደሆነ እንደነዳይት እንደተጠራ እኔ አውቃለሁ። እኔ ምስክር ነኝ። ዝም ብሎ የመጣ ዝም ብሎ የተቀመጠ ሰው አይደለም። ጌታ ኢየሱስ ክርስቶስ ተናግሮት ፕራይም ሚኒስትር ትሆናለህ ስለው እውነት ነው። እግዚአብሔርም ከዚህ ቀደም በእናቴ ተናግሮኝ ነበረ። እግዚአብሔር ብሎኛል፣ በጆሮ የሰማሁት የዛን ቀና የመሰከረው እግዚአብሔር በእናቴ ፕራይም ሚኒስትር እንደምሆን ተነግሮ ነበር። እሷ ያለችኝ ማጽኛ ነው አለ። እዛ ጌታ ኢየሱስን ፕራይም ሚኒስትር ሆነን አይገርመኝም እኔ። ሰው አሁን የሱ ፕራይም ሚኒስትር መሆን የዚ ሀገር የአሜሪካ መንግስት ፕሬዚደንት መሆን ዋናው በክርስቶስ ኢየሱስ መሆናቸውን የሚያስደንቅ ዋናው ከሲኦል መትረፋቸው ነው። ያው ፕራይም ሚኒስትር ቢሆን የዛሬ የፈለገ ብትለው እዚህ እንትኑ ንቅስናው ላይ ለዘላለም አይቀመጥበትም። የፈለገ ቢሆን ይወርዳል። ምንም በጥሩም ወዶም ሳይሆን በግዱም ብቻ መልቀቁ አይቀርም። ዋናው ግን ማን አለው ስትል፣ ኢየሱስ አለው።